የኢትዮጵያ የቲክቶክ ሽልማት እጩዎች ይፋ መሆን የፈጠረው ውዝግብ ሰላም ጤና ይስጥልኝ፣ ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው በአዳዲስ አነጋጋሪ ጉዳይ ተመልሰን መተናል። እንደነዚህ አይነት አዳዲስ እና ወቅታዊ መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ በርከት ያሉ መረጃዎች በዩቲዩብ ላይ ሲጫኑ ቀድሞው ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ እያልኩኝ ለዛሬ ወዲያስኩላችሁ ጥንቅር አልፋለሁ። አብራችሁ ቆዩ። የኢትዮጵያ የቲክቶክ ሽልማት እጩዎች ይፋ መሆን የፈጠረው ውዝግብ! በኢትዮጵያ ውስጥ ብቅ ላለው የዲጂታል ይዘት ፈጣሪዎች ማህበረሰብ የደመቀ የምስጋና ዝግጅት መጀመሩ ይታወሳል። ለብሔራዊው የቲክቶክ ሽልማት የታጩት እጩዎች ዝርዝር የሃይማኖት አድሎና ፍትሃዊ ያልሆነ ምርጫ መደረጉን በመጥቀስ በአመራረጡ ጉዳይ ጥርጣሬ እንዲፈጠር አድርጎታል። የኢትዮጵያ ድንቅ የቲክቶክ ይዘት ፈጣሪዎችን ለመሸለም ያለሙት የሽልማቱ አዘጋጆች የዘንድሮውን ዓመት እጩዎች ዝርዝር ባለፈው ሳምንት በመጨረሻ ይፋ አድርገዋል። በጥቂት ጊዜያት ውስጥ ከክርስትናና ከእስልምና እምነት ተከታዮች የተወጣጡ ግለሰቦች የምርጫው ሂደት ከአንድ የሃይማኖት ተከታይ ላይ ያደላ ነው የሚል ስጋታቸውን ጠቁመዋል። ብዙ ተከታዮችና በሰፊው የተዳረሱ ወይም ቫይራል የሆኑ ስራዎች ያሏቸው ቲክቶከሮችን ደግሞ ከምርጫው ውጪ አድርጓል ብለዋል። አድሎ ተፈጽሟል የሚሉ ክሶች ተቺዎች እንደሚሉት በኢትዮጵያ ውስጥ ዋነኛ ከሆኑት የክርስትና እምነት ተቋማት በተለይም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ከክርስቲያን ወንጌላውያን አስተምሮ ጋር ግንኙነት ያላቸው የይዘት ፈጣሪዎች ያልተመጣጠነ ከፍተኛ የእጩነት ድርሻ ተሰጥቷቸዋል ያሉ ሲሆን፣ ሙስሊም ቲክቶክ የይዘት ፈጣሪዎች ወይም ከሌሎች እምነቶች የመጡት ደግሞ ሙሉ በሙሉ ተዘለዋል ወይም ዝቅተኛ በሆነ የውድድር ምድቦች ውስጥ ተካተዋል በማለት ቅሬታቸውን ያሰማሉ። አንድ የማህበራዊ ሚዲያ ተጽዕኖ ፈጣሪም አስተያየታቸውን ሲሰጡ፣ ሽልማቱ የተዘጋጀው ለአንድ የሃይማኖት ወገን ብቻ ይመስላል ብለዋል። አዘጋጆቹ እጩዎችን እንዴት እንደመረጡ ዝርዝር መረጃ ባይሰጡም አንዳንድ የውስጥ ምንጮች እንደሚሉት በዳኞች ቡድን ውስጥ የሃይማኖት ውክልና እጥረት ነበር። ይህም ሃይማኖት ከማንነት ጋር በእጅጉ በሚዋሃድባት ሀገር ውስጥ የአድሎ ስሜትን ያንጸባረቀ ሊሆን ይችላል። በሀገራችን ውስጥ ያለው የሃይማኖትና የዲጂታል ማህበራዊ ሚዲያ ውጥረት ይህ ውዝግብ የተፈጠረው በኢትዮጵያ የሃይማኖት ልዩነቶች ውጥረት በሌለበት ሁኔታ ነው። ይህም ሆኖ ብዙ ጥናቶች እንደሚያሳዩት በኢትዮጵያ ውስጥ ያሉ የኦንላይን መድረኮች ብሔርንና ሃይማኖታዊ ማንነትን በሚቀላቅል መልኩ የጥላቻ ንግግርን ለማስፋፋት ጥቅም ላይ እያዋሉ ነው። በሌላ በኩል ቲክቶክ እና ሌሎች የአጭር ይዘት መድረኮች በኢትዮጵያ በፍጥነት በማደጋቸው ምክንያት በቀጥታ ስርጭት ስጦታዎች ወይም ላይፍ ጊፍትስ እና ተሳታፊ ቪዲዮዎች ወይም ቫይራል ክሊፕ ገቢ የሚያገኙ ይዘት ፈጣሪዎችን እንዲበራከቱ አድርጓል። አንዳንድ ተንታኞች እንደሚሉት ደግሞ ይህ የገቢ ማግኛ ሞዴል ስሜትን ቀስቃሽ እና ለክፍፍል ሊያጋልጥ የሚችል ይዘት ሊያበረታታ ይችላል ሲሉ ያስጠነቅቃሉ። ከባለድርሻ አካላት የተሰጡ ምላሾች የሽልማት ኮሚቴው ተወካዮች ለጋዜጠኞች እንደተናገሩት ለፍትሃዊነትና ለአካታችነት ቁርጠኞች ነን፣ እንዲሁም የእጩነት መመዘኛዎቹ የተመሰረቱት በይዘት ተሳትፎ፣ በፈጣራና በማህበራዊ ተጽዕኖ ላይ እንጂ በሃይማኖት ግንኙነት ላይ እንዳልሆኑ አስታውቀዋል። ተቺዎች መደበኛ ቅሬታቸውን እንዲያቀርቡና ሙሉ የእጩዎችን የእጩዎችን የመጨረሻ ዝርዝር ሲታተም በትዕግስት እንዲያዩ አሳስበዋል። ሆኖም የሙስሊም ይዘት ፈጣሪዎች ጥምረት አዘጋጆቹ ሙሉ የምዘና ውጤቱን እስኪያትሙ እና የተለያየ እምነት ያላቸው ተወካዮች ግልጽ በሆነ መንገድ እስካላሳዩ ድረስ የሽልማት ሥነ ሥርዓቱን እንዳልተዋጠላቸው አስታውቀዋል። ከነሱ አንዱ ሲናገሩ በሃይማኖታችን ምክንያት ድምጻችንን ችላ እንዳይባል ዋስትና እንፈልጋለን ብለዋል። በክርስትና ወገን ያሉ አንዳንድ ተንታኞች ግን ተቃውሞ ከልክ ያለፈ ነው፣ እንዲሁም የክርስትና ይዘት ፈጣሪዎች በአሁኑ ወቅት የኢትዮጵያ የቲክቶክ ዓለም የበላይ ነት መያዛቸው የአጋጣሚ ጉዳይ ነው በማለት ተከራክረዋል። ከነሱ እምነት ትኩረት አድሉን ከመገመት ይልቅ ይበልጥ ሚዛናዊ የሆነ ተሳትፎ ማበረታታት ላይ መሆን አለበት ብለዋል። ይህ ጉዳይ ለምን ትኩረት ተሰጠው? ሃይማኖትና ማንነት በእጅጉ የተሳሰሩበት ኢትዮጵያ እንደ ብሔራዊ የዲጂታል ሽልማት ሥነ ሥርዓት ያለ የባህል ክስተት እንዲሁም እዚህ ግባ የማይባል ሊመስል ይችላል። ሆኖም አንድምታው ግን ሰፊ ነው። የሽልማት ዝግጅቶች የማን ድምጽ በህዝብ ዘንድ እንደተከበረ ያንጸባርቃሉ። አንድ ባለሙያ እንደተናገሩት የዲጂታል መድረኮች አዲሱ የህዝብ አደባባይ ሲሆን በነሱ ውስጥ የሚታይ ማንኛውም ያድሎ ስሜት በእውነተኛው ዓለም ያለውን ውጥረት ሊያባብሰው ይችላል። ቀጣዩ እርምጃ ምን ሊሆን ይችላል? ስነ ስርዓቱ በዚህ ወር መጨረሻ ላይ በመዲናችን አዲስ አበባ የሚካሄድ ሲሆን አዘጋጆቹ ሙሉን የእጩዎች ዝርዝርና የምዘና መመዘኛ ዝርዝር መግለጫ በሚቀጥለው ሳምንት ይፋ እንደሚያደርጉ ቃል ገብተዋል ተመልካቾች የመጨረሻው እጩ ዝርዝር ይሻሻል እንደሆነ ወይም ሰፋ ያለውን የቲክቶክ ቤተሰብ ለማረጋጋት አዳዲስ እርምጃዎች ለምሳሌ የሃይማኖት ብዝሃነት ኮታዎች ወይም ገለልተኛ ኦዲት ይተዋወቁ እንደሆነ እየተከታተሉ ይሆናል። ምንም አይነት ለውጥ ካልተደረገ የይዘት ፈጣሪዎች ስብስብ የሚካሄደው ቦይኮት የሽልማቱን ሕጋዊነት ሊያሳጣ ይችላል። እንዲሁም በኢትዮጵያ በፍጥነት እየተለወጠ ባለው የዲጂታል ምህዳር ውስጥ ስለ ሃይማኖት ውክልናና ፍትሐዊነት ያለውን ክርክር ይበልጥ ሊያቀጣጥለው ይችላል። ይህን አስመልክቶ የተለያዩ ግለሰቦች በራሳቸው የፌስቡክ ገጾች ላይ ያጋሩትን የድጋፍ፣ የትችት እንዲሁም የነቀፋ አዘል አስተያየቶችን ለእናንተ ማጋራት እንወዳለን። ለአምሮ እጅጉ በፌስቡክ ገጿ ላይ እንደተናገረችው በዘንድሮ ቲክቶክ ክሬቲቭ አዋርድስ ከሃይማኖትና ከብሔር ወገን ተኝነት ነፃ የሚሆነው ሽልማት የዩቲናስ ብቻ ነው። ሌላው ዘርፍ ቦክቷል። አንቺ ብቻ ነሽ የመላው ሕዝብ ምርጫ አንደኛችን በማለት ገልጻለች። ፋይሰል አብራር በፌስቡክ ገጹ እንዳስቀመጠው የዘንድሮ የቲክቶክ አዋርድ ብቻ ሳይሆን ሙስሊም አዋርድ የሚባለውም በ13 ዘርፍ ማሸነፍ ያለባት ዩቲናስ ናት። ለሙስሊም ሲሆን ሽልማቱን እንዳይቀሽቡት ብቻ እንጠባበቅ ብሏል። ናቲ ማናዬ እንደተናገረው የዘንድሮ የቲክቶክ ሽልማት ለሲማ ይገባዋል። የብስራት ሬዲዮ ጋዜጠኛ ስምኦን ደረጀ ቲክቶክ ላይ የሚሰራቸው የመረጃ ቪዲዮዎች አሪፍና ፈጣን ናቸው። ሲማ ከሌሎቹ የቲክቶክ መረጃ ሰጪዎች ለየት የሚያደርገው አንዳንድ ዘገባዎችን ራሱ ማዘጋጀቱ ነው። እንደሌሎቹ ሙሉ በሙሉ ከሌላ መረጃ ምንጭ አይመነትፍም። ግን ምን ያደርጋል፣ ሶስት ጊዜ የቲክቶክ አዋርድ ላይ ታጭቶ የማሸነፍ እድል እንኳን አላገኘም። ምክንያቱም መንጋ የለውማ። አንድም ቀን የራሳቸውን ዜና ሰርተው የማያውቁ መረጃ ሰጪዎችን ከምትመርጡ ሲማን ብትመርጡ በደንብ ታበረታቱታላችሁ ብዬ አስባለሁ ብሏል። ሆም በፌስቡክ ገጹ እንደተናገረው መኪናው ከሁለቱም የሚያልፍ አይመስልም። ቲክቶከር አዶናይ የዘንድሮ ቲክቶክ ክሬቲቭ አዋርድ አሸንፎ መኪናውን ሊቀበል የተቃረበ ይመስላል። ውድድሩን አዶናይ በ56000 ድምጽ እየመራ ሲሆን ዩቲ በሰላሳ ሁለት ሺ ድምፅ ተከትላለች። ፍራውን ሀበሻ በፌስቡክ ገጹ እንደተናገረው በሌሎቹ ዘርፎች በሰፊው እሄድበታለሁ፣ ነገር ግን በአጠቃላይ የዓመቱ ምርጥ ቲክቶክ ኮንተንት ክሬተር ዘርፍ አዶናይ ማሸነፉ የተረጋገጠ ነው። እንደሚያሸንፍ በጣም እርግጠኛ ስለሆንኩኝ ነው ይህንን የምጽፈው። እኔ ከበፊት ጀምሮ የሱ ሰፖርተር ነኝ። አሪፍ ልጅ ነው። ከዚህም በፊት ወቸው ጉድ የሚባለው ፖድካስት ጨምሮ ሌሎችም አንዳንድ ሰዎች አዶናይ ሰዎች ፖዚቲቭሊ እንዲያዩት ለማድረግ ሞክረው ነበር፣ ግን አልተሳካላቸውም። በነገራችን ላይ ወቸው ጉድ ፖድካስት ላይ ቀርቦ የተናገራቸው ነገሮች እና አቤልና በረከት ኢዲት ተደርገው ማውጣት ይችሉ ነበር ግን አላደረጉትም። ያላደረጉበት ምክንያት ደግሞ አዶናይን አስጠቁረው እነሱ የዩቲዩብ ቪው ለመሸቀል ነበር። አዶናይ በጣም የዋህ ነው። ሂ ሃዝ ቢን ዘ ቤስት ኮንተንት ክሬተር። በተለይ ደግሞ ዲቻ ቦይስ ብሎ እነዛ ሶስት ልጆች ሲረዳቸው ምናምን ያለው ኮንተንት ገራሚ ነው። አዶናይ ኢትዮጵያ ከመጣ በኋላ አሪፍ አሪፍ ነገሮችን ሰርቷል በማለት ገልጿል። ራኦል በሌላ ንግግሩ በዚህ አመት የአመቱ ምርጥ ኢንፎርሜቲቭ ኮንተንት ቲክቶክ ዘርፍ ብሩክ ኒውስ ቢያሸንፍ ደስ ይለኛል፣ ምክንያቱም በዚህ ዘርፍ ማሸነፍ የሚገባው ትክክለኛው ሰው እሱ ስለሆነ ነው በማለት ገልጿል። ቤቲ ባርቾ በፌስቡክ ገጿ እንዳስቀመጠችው እዚህ ሀገር ከሚሰራው ሰው ይልቅ የሚለምንና የሚያላግጥ ሰው ይመሰገናል። አዶናይ በራሱ የሚተማመን የስደት ዓለሙን ኑሮ እንዴት እንደኖረ እያሳየ ሲሉ አልቅሶ ብር የሚለምንበት ሲለው ስታቱን ተናግሮ የሚሰደብበት ከዛ ውጪ ምንም አይነት ክሬቲቭ የሌለው ልጅ ነው። እንደ አዶናይ ትወጅዋለሽ ወይ ብትሉኝ አሁኖ መልሴ በሱ ቀለም ያማረ ልጅ ነው። ዩቲ ደግሞ ቲክቶክ ከተጀመረ ጀምሮ ታትራ የምትሰራ ክሬቲቪቲዎቿ የሚገርመኝ፣ አስደናቂ ብቃት ያላት ብዙ ውግረቶችን ተቋቁማ እዚህ የደረሰች እንስተናት ውድድሩ ሰው መርዳት ቻሪቲ ከሆነ ለአዶናይ ስጡት፣ ምክንያቱም ዲቻ ቦይስን ቀይሯል ስላላችሁ። እንደኔ ግን በስሜት ከመነዳት ታይትሉ የሚመጥነውን ሰው ቦታው ላይ መምረጥ አስፈላጊ ነው ብዬ እላለሁ። ሸጋ በፌስቡክ ገጹ ላይ እንዳስቀመጠው ውድድሩ ክሬቲቪቲ ወይም ፈጠራ ከሆነ የዚህ አመት ሽልማት ለሷ ይገባታል። ሽልማቱ ሰው መርዳት ወይም ቻሪቲ ከሆነ ግን እናንተ ዲቻ ቦይስን ቀይሯል ስላላችሁ ሽልማቱ ለአዶናይ መሰጠት አለበት። እንደኔ ግን በስሜት ከመነዳት ይልቅ ታይትሉ የሚመጥነው ሰው ቦታው ላይ መመረጥ አስፈላጊ ነው ብዬ አምናለሁ በማለት ገልጿል። ኤፍታ በፌስቡክ ገጹ ላይ እንዳስቀመጠው ጋዜጠኛ አይደሉም። ኢንቨስቲጌሽን አይሰሩም። ኢቭን ያላቸው ኔትወርክ ተጠቅመው ለማጣራት አይሞክሩም። ሳምዌር የተፈጸመን ወይም የተነገረን ነገር ዜና ነው ብለው ካሜራ ፊት ያወራሉ። ክሬቲቭ ያስብላል ብላል በማለት ጠየቀ። ሙሴ ሰለሞን እና ብሩክ ኒውስ ሁለቱም እድለኛ ናቸው። ክሬቲቪቲን ሲሆን ወገንተኝነትን የሚያስቀድም ጽድት ያለ መንጋ ሰብስበዋል። የሆነ ሰው ፌስቡክ ላይ የጻፈው እውነታ ቢሆንም ሰዎቹ ግን መኪናና ቤት ሸምተዋል። ሁሉም ወጣት ቲክቶክ እና ዩቲዩብ ላይ መስራ መስራት አለበት። ሰው ምን ይለኛል የሚለውን ነገር መርሳት አለበት ባይ ነኝ በማለት ገልጿል። ለዛሬ አስኩላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ ጥንቅር እስከምንገናኝ አብራችሁን ቆዩ።